ልጅ እኮ ነኝ። አረ ለምብርድ ሌላ ነገር መቋቋም ይችላሉ። በኋላ ብርድ ቢመታ ህዳው። ለኔ ቢመታኝስ? ዶክተር ይጨነቅበት። አንቺ ምን ቤት ነሽ? ፈሽ ልበሽ እናተኝ ልበስ ማትፈልግ ከሆነ አጣጥፋ አስቀምጠው፣ እናተኛ። አንቺ ልጅ እንደ ቁራ በሌሊት አታስጩ። አርፈሽ ልበሽ እናተኝ። ምን ነው እሱ የምታይ? በጣም ደረቅ ነህ። እሺ ቆይሽኔ። ከዚህ በላይ ምን ላድርግ? ምን አድርግ ይለኛል።

አዎ በዚሁ ከቀጠለ በርበሬ ለመቀንጠስ መዘጋጀት ነው። አረ ችግር የለውም ወገባችንን ሸብ አድርገን ነው ኪራንም የምንድረው። ለማን ነው የምትድር? መልሽልኝ እንጂ ከማን ጋር ነው የምታገቢ? መልሽልኝ እንጂ የጠበኩሽ እኮ ነው። ከማን ጋር ነው የምታገቢ? ምን ማ እኔ ከምን ጋር ከማን ጋር ላጋባ እችላለሁ? አንቺ ልጅ በጆሮ ኪራን እናጋባ ለስት ሰምቼሻለሁ። ማን ነው ኪራ? ጭራሽ አብደሽ ታሳብጄኝ ነው እንዴ? አዎ አንተ እኮ ኪሩቤል፣ እኔ ደግሞ ሳውራ የነበረው ስለ ኪራ ነው። በቃ ላየልሽ ማለት ነው። ጨለልሽ እንጂ ምንድነው የምትለኝ? ሲጀመር ከማን ጋር ነው ስታወሪ የነበረው? እ የነበረ ከማንም ጋር አምጮ አልኩሽ። ለምን አልሰጥም። ስጪኝ ኪራይ! አልሰጥም፣ አልሰጥም። ለምን? እውነቱ መራራ ስለሆነ ከጣፋጭ ውሸት መራራ እውነት ያልነበር እንዲያንች ራስሽ አይኔን እያየሽ በቃ ይሄን በይኝ። ሁለተኛ አጠገብሽ አልደርስ። እሱም ማድረግ አልችልም። ለምን? ምክንያቱም በቃ ሰው ማስከፋት አልችልም። እና እንደዚህ በማድረግሽ ደስተኛ እያደረግሽኝ እንደሆነ ነው የሚሰማሽ እና ከካላቶች በላይ እኮ ድርጊቴ ተስፋ ያስቆርጣል። እኔ አንቺንም አምንሽ፣ አይንሽን ውስጡን እያየው ስታወሪ ነው የምረዳሽ። ስለዚህ ልጅ እንዳምንሽ የምትፈልጊ ከሆነ አይኔን እያየሽ ለአንተ ያለ ነገር አብቅቷል በይ እሺ። እሱ ከሆነ ተስፋ የሚያስቆርጥ በቃ። ሰላም ሰላም ጤና ይስጥልን ውድና የተከበራችሁ ውድ የአሱ ቤተሰቦች እኳ እንደዳመጣችሁ በያላችሁ በሰላማችሁ በጊዜ ትጋልለኝ። ዛሬው እንደተለመደ ፅናት ክፍል ሀምሳ ሶስት ይዤላችሁ መጥቻለሁኝ። ይህንን ቪዲዮ ከወደዳችሁት ላይክ፣ ሰብስክራይብ በማድረግ ቤተሰብ እንዲትሆኑ በትትናንተ ይቃለል ማለት ነው። ጽናትን እንግዲህ የኪራይ ወንድ ብሄድ በወንድ ይተካል እያለች እየሰማው መጣ መጥቶ፣ ኧረ ምንም አልሰማሁም እያለ ነው ከበላይ ስመጣ ፍቅረኛ ብሄድ ፍቅረኛ ይተካል ስትል ነው የሰማሁት እያለ ጽን ደንግጣለች ማለት ነው። እንግዲህ ተው ኪራ እንዳሰብኩ አይደለም ትላለች፣ ምሩ ማለት ነው። ተይ ምሩ፣ እንደዚያ ቢሆን ኖሮ አንቺ ሳት ሆኒ እሷ ራሷ ነበረ ልታስረዳኝ ሞክሪያ ነበረው። እሷማ ደንግጣ ነው ትላለች፣ ምሩ ማለት ነው። ምሩ ባለቤቱ የተጨነቀለትን ጎረቤቱን ጎረቤቱ ሊያስተካከል አይችልም ይላል፣ ና ኪራይ ማለት ነው። ፈጣሪ ለሰው ሲልክላት እኔን ደግሞ እንደራሴ ነው ያለ እንግዲህ ስለሱ ስታማ እያወራ ሰምቶ እንግዲህ ተናዶ ወጥቷል ማለት ነው። ኪራ ማለት ነው የምፈልገው እኮ እሱ ነው። በእኔ ተናዶ በእኔ ተበሳጭቶ እንዲ እንዲልቀኝ ነው የምፈልገው። ምሩ ግን እንደዚህ ሲሆን ማየት በጣም ይከፋኛል ትላለች ማለት ነው። ጽናትን በጣም ታዝናለች። ጽ በቃ ከዚህ በላይ አትጨናነቂ ትላታለች ማለት ነው። ምሩ ማለት ነው በጣም ተጨናንቃለች። ጽናትን ምን ይሻለኛል እያለች ይህ ሰበች ትገኛለች እንደዛ እያለ እንግዲህ ወደ ናሆም ቤት ለአዳራቸው ሄዶ ነበረ። ምሩን የሚለብሱትን ልብስ አምጥታ የኪራይና የፂን አንድ የአልጋ ልብስ ብቻ ነው የምሰጣቸው። ከዛ በኋላ በመሃላቸው ሁለቱም ጭቅጭቅ፣ አንቺ ልበሺ አንተ ልበስ አንተ ትበሳለህ አንተ ልበስ እያሉ የተጨቃጨቁ ይገኛሉ ማለት ነው። እንግዲህ ወደ ውጪ እንደወጡ ከዛ ኪራይ ለጽናትን ትንሽ እግሩን ከፍ አድርጎ ወደ ላይ እየሄደ እያለ እንዴም እንዴ፣ ልሰብረኝ ነው እንዲ ቀስ ብለካት ሄድም፣ እንዴት ነው የምትሮጠው ትለዋለች፣ ጽናትን ማለት ነው። ከዛ እንደዛ እያለችው፣ አንተ ምን ሆነህ ነው ራስህን እንደዚህ የምትሮጠው ትለዋለች። ቆይ አንቺ ማሞገት ነበረብኝ፣ በቃ ተወኝ ሂድ፣ እኔ ራስች የመምጣት መጣል። ቆይ አንቺ እንደዚህ የጠገብሹ ምናግኝተሽ ነው? ቆይ አንተ እንደዚህ ምናናደደህ ትለዋለች። ማን ኪሮቤ ነው እንዴ የምናደደው? ይላታል። እንዴ በሰበቡ መንገድ ላይ የተቀየርክብኝ ኮ አዲስ አበባ ውስጥ እኮ ሁለት ሰው ብቻ ስላወቅሽ ሁሉንም ታውቂ እንደ አይመስልሽ። አልገባኝም። ምን ነው ያለጅ እኮ ትምህርት ቤት ከኔ ጋር የተማረ እሱ ሰላም ስላልኩ ተናደህ ነው እንዴ ትለዋለች። ስለሱ ትዝተማን ንገደኛለሽ ይላታል። እንዴ ኪራይ እየቀናህ ነው እንዴ? ማን እኔ ኪራይ እንዴ ዘጠነኛ ክፍል አብረን እየተማር ነበረ። አሁን እኮ ምን ነው የሚያናድድህ? መንገድ ላይ ነው የተገናኘ ነው። ለዛ ነዋ መሀል መንገድ ላይ ስትጫጫህ የነበረው ይላታል። በቃ አብረን ስለምናጠና ስለነበረ ለዛ ነው ትላለች። እንዴ መንገድ ላይ አግኝቼው ነው መንገድ ላይ ስላገኘሁት ነው። በይ እሺ እኔ እንሂድ። እንደ ቅድሙ የምትለውጥ ከሆነ እኔ ቀስ ብዬ እመጣለሁ፣ አደርስብሃለሁ። አንተ ሂድ ስትለው፣ እሺ በቃ እኔ እንሂድ እያለ ወደ ቤታቸው እያመሩ ይገኛሉ። ወደ ቤታቸው ሲያመሩ በሩን ተቆልፎ፣ ውጪ በር እያንኳኩ እያንኳኩ ሀሴትን በር ቆልፋ ወደ ውጭ ሄዳለች ማለት ነው። እንደሚመስለኝ ከሆነ እሷን ከአዲሷ ፍቅረኛዋ ተጣልታለች መሰለኝ። ከዛ በኋላ ኪራይ ቆይ፣ አንቺ ቁልፍ ሳትይዢ እንዴት ነው የወጣሽ እንዴ? እንዴት በላይ ላይዋ ነው የዘግችም ወጣ። እሷ እኮ ቤት ነበረች። እሽ፣ ደውልላት ትለዋለች። ከዛ በኋላ በአጥር ሊዘል ሲወጣ ምልት ሆን ነው ትላለች ዘየ ልገባ ነዋ ይላታል ቆይ ብትሰበርስ እና ብሰበርስ ያጋባሻል እንዴ ቆይ አንተ ስለአንተ አንተ ማያስጨንቀኝና ማያሳስበኝ ይመስልሃል እንዴ ትለዋለች ከዛ በኋላ ወደ አጥሩ ሲዘል እኔ ው ብዬ ህዝቡ ነው የምሰበስበው አንቺ ሴትዮ ያምሻል ሌባ ሌባ ብዬ ሰውን አስጠሪቼ አንተ ነው ካልሆነ እዚህ ምንጠብቃቸው ወይም ካልሆነ ሀና ጋር ልንሄድ ትለዋለች ማለት ነው ጽናትን። ይደሞ ደግሞ ስልክ እየደወለ ወደ ሀሴት ጋር ስልክ እየደወለ ይመራል። ከዛ በኋላ ስልኩን ደግሞ አላነሳም ትለዋለች። ስልክ አላነሳ ስትለው ሚግራ ተገብታቸው ሁለቱም ውጭ ቆመዋል። እሷንም ስደውል እሷንም የኔም ጋር አታነሳም ትላለች ማለት ነው። ከዛ በኋላ በቀሽኔ እንሂድ እያለ ወደ ካፌ አንድ ላይ አብሮ ተያይዞ ወደ ካፌ ይሄዳሉ ማለት ነው። ስልክ አይነሱም ብሎ ወደ ካፌያቸው ይገኛሉ። ካፌ ላይ ሄደ ቁጭ ብሎ ሁለቱም ልትሄድ ነው ስትለው እሺ እኔ በቃ ብላ እሱም ሁለቱም ወደ ካፌ ላይ ሄዶ እንግዲህ ካፊችን እየጠጡ ይገኛሉ ሁለቱም አንድ ላይ ቁጭ ብሎ ማለት ነው ቆይ እዚህ ቁጭ ብለን ነው ምኑ ብለው ትለዋለች እኔ ተቀምጠው መዋል ነበረኝ ትላለች ማለት ነው ቆይ ገብተሽ ሂጂና ስ አግዣቸዋል አሁንም ንድትትን አለቀቅህም ቆይ ለምንድለው ሰኒ ቤት ማን ሄደው በቃች ዛሬ የተፈተለ ችግሮች መዞር ብቻ ነው እንዴ አይ እዚህ ተጎልቼ ከምውል ብዬ ነው፣ ወይ ካልሆነ እሺ ወደ ምሩጋኒ ትለዋለች። ምነውን ነውን ጓደኛሽ ናፈቀሽ እንዴ? የቱ ጓደኛ? ያ ነጭ አጓጊት የመሰለ ጓደኛሽ እንዴ ኬቤ ነው የምትለኝ? ከዛ ኬቤ ያለ የሳቀ በሰሙ ከበደ ነው ምንም አታቂም ብሎሽ ሸውዶሽ ነው ይላታል። ሲመስለኝ ይመስለኛ አንተን እንዴት አይለቅም ዝም ብል ይሻለኛል ትላለች ማለትን ነው ፅናትን እንደዛ እያለች እሱ ስልክ ወደ ሀሴትን ወደ ኪራይጋ ስልክ ደውላ ሄሎ የት ነሽ? ቤት መጣሽ እንዴ እያለ በቃ እሺ መጣን እያለ ተመልሶ ወደ ቤታቸው ያመራሉ ማለት ነው። እንሂድ ሀሴት ቤት መታለች እያለ ሂሳብ ተቀበለኝ ብሎ ወደ ቤታቸው ያመራሉ። ወደ ቤታቸው ሲሄዱ ሀሴት የምትባሏዋ ከፍቅረኛዋ ጋር እንደ መሰለኝ ከሆነ ከፍቅረኛዋ ጋር ተጣልታ ፀጉሯ የነጨች ትገኛለች። ተናዳለች፣ ፊቷ በሙሉ ተለይቷ ተጠቋቁሯል። ጽናት አጠገቧ መታ ቁጭ ትላለች። ከዛ በኋላ ጽናትም አኩርፋሃለች ማለት ነው። አንደኛውም ኪራይ መቶ አጠገቧ መቶ ቁጭ ብሎ እንዴ በሰላም ነው እንዴ ቤቱ መኪና የሚገባ በታስመሰለሽ በርግደሹ ከሆነ የገባሽው ወይኔ፣ ያልዘጋሁትም እንዴ ያምርሽ ነው እንዴ ግን ደህና ነሽ ትላላት። እዚህ ምንም ደህና አትመስይም ትላታለች። አዎ ደግሞ የት ሄደሽ ነበረ ይላታል። የትም እዚህ ነበርኩኝ፣ በቃ ገብቼ ልረፍ ትላት ትላቸዋለች። እሷ ፊትሽ እኮ በጣም ተቀይረዋል። እረ ምንም አልተናደድኩም ፀሐይ ነው ትላለች። ጽናት እስኪ ተነሽና ውሃም ጨላት ትልና፣ ጽናት ወደ ውሃ ልታመጣለት ስታመራ እሱ ኬዳይ ደግሞ ሐሴት ግን በሰላም ነው ምን ነው ችግር አለ እንዴ ይላታል ማለት ነው ከዛ እንደ ደስ ይላት መጥታ አቅፈዋለች ምን ነው ምን ሆነሻል ይላታል እሱ አቅፋ ደግሞ ታለቅሳለች ማለት ነው ምንም አልሆንኩም በቃ አንዳንዴ እንደዚህ ችግር የሚረዳኝ ሰው ሲያገኝ ደስ ይለኛል ትላለች ታዲያ እንየ አለሁ እንዴ ችግርሽ ንገሪኝ ይላታል ማለት ነው ኪራይ አመሰግናለሁ አትጨነቅ አሁን በጣም ደህና ነኝ እያለች በቃ ወገብቼ ሌራፍ እያለች ወደ ክላሷ ታመራለች ማለት ነው። ጽናትን ደግሞ በብጭቆ ውሃ ይዘ ትመጣና የት ሄደች ሐሴትስ ምንድን ነው ምን ሆናለች ትላለች። ኪራይም ደግሞ ቁጭ ብሎ የሆነ ነገርማ እነዚህ ሴቶችማ የሆነ በሽታ ይዘዋቸዋል እያለ ይገኛል። ከዛ በኋላ ጽናት ማን ነው በሽታ የያዘው ማን ነው በሽታ ትለዋለች። ጆሮሽ እንዴ እዚህ ነበር እንዴ ሐሴትስ የት ሄደች አሟታል እንዴ? አዎ፣ ምንዋል አፏን ይላታል። ምች ነው እንዴ? ኧረ አይደለም ይላታ ኪራይ ማለት ነው። ያስጨነቃትን ነገር እንዳትናገር ማንጓጓን ቆልፎ ያዛት። ድብቅነት የሚባል በሽታ ለቀቀበት። የቀለት ክብ ነው እንዴ? ቀልድ ሳይሆን መልእክት ነው ከገባሽ። መልእክቶቹ ወደ አንቺም ላይ እያየሁ ነው መጨረሻሽን። እንደዚህ ከቀጠለ ወደ እብደት እንዳይቀየር እያለ በጽናትን እየቀለደባትን ይገኛል ጽናትን ደግሞ በሀሳብ ቁጭ ብላ እንዲ ሙኛል። በጭራሽ እኔ አበድኩኝ እንዴ ትላለች ማለት ነው። ከዛ ሀሴትን ወደ ክላሷ ተኝታ ነበረ። ጽናት ወደ እሷ ጋር ታመራለች። ከዛ ወደ እሷ ስታመራች ሊታተኩሳለች። እውነትም አሟታ ሊሆን እያለች ደበስ ደበስ ታደርጋታለች ማለት ነው። ደበስ ደበስ ትታደርጋት እሷ ትነቃና ሲመጣሽ እንዴ ትላታለች። ሀሴት ደህና ነሽ እንዴት ትላት አለች ማለት ነው። ደህና ነኝ ጽ ትላት አለች ሀሴት ማለት ነው። እሺ ምግብ ሳትበይ ነይ ተነሽና እንብላ። አይ አሁን ይቅርብኝ በኋላ ፈል እበላለሁ ትላለች። አንዴ ከመጣሽ እኮ ምንም አልበላሽም፣ ግን ምንም ልካት መስኝ ችግርሽን መካፈል ከቻልኩ ብዬ ነው። አይ ደህና ነኝ። እንዴ ደህና ነን እያለን ስንት ችግራችን መሰለን። በውሸት የሸመጠጥ ነው እንዴ የሸነገልሽኝ ነው፣ እንደ ያልሽኝ ትላታለች። እንደዛ ነው የተሰማኝ ትላለች። ምነው እባክሽ አንዳንዴ ሰው ነው የምንላቸው ውሳኔዎች ደግሞ ደጋግሞ ይጎዱናል። እስኪ እንደ ጓደኛ እናውራ ትላታለች ጽናትን። ጽናት ይቅርታ እንዳይደብርሽ፣ እኔ ግን ሰው ቀርቤ ማመን ቀረ ትችያለሁ። ግን እንደዚህ ስልሽ አንቺ ታማኝ ስለሆንሽ አይደለም። ችግር የለውም እኔ እረዳሻለሁ ትላለች ጽናት ግን በዚህ ባጭር ዕድሜ ባገኘሁት ትምህርት እንዳንቺም ስለነበርኩኝ ለመጀመሪያ ጊዜ ለውስጤ ለኪራ ያወራሁት እንደቀለለኝ እኔ ነኝ ማውቀው እና ሲያወሩት ይቀላል ለማለት ትክክለኛ የሚነገረው ነገር ካገኘሁ እውነት ነው። በጣም ትናገራለች ትላታለች ሐሴትን አመሰግናለሁ። ሁሉም ያልፋል ትላለች ጽናት። ዋናዎች ገና መሆንሽ ነው። ደግሞ ፍርሃትሽን ውስጥሽ ላይ አታንግሹ ትላታለች የተሸሸገ ነገር ደግሞ ሲፈነዳ ዋጋ ያስከፍላል። በአልሳሳት አባትሽ ነው መሰለኝ ያሳደገሽ ትላታለች። አው የተከለውን ፍሬ ያፈራ ይመስለኛል። አንቺ ለአባትሽ ጥሩ ሰውነሽ ነሽ። ኧረ አይደለም፣ ግን ያው ለመሆን እጥር አለው። ለማንኛውም ምግብ አቅርብ አቅርቤ እጠብቅሻለው ሳሎነይ ትላታለች። ጽናትን ማለት ነው እንደዛ እያለቻትን ከዛ ሀሴቴን ወደ ክላሷ ላይ እንዳለች ልትወጣ ስትል ፍቅረኛዋ ያው ፍቅረኛዋ መቶ ከዛ ቆይ ድጋሚ ሰው ልቅረብና ችግር ላዋይ ካልኩኝ ለእኔ አንድ ያለኝ ጓደኛ አባቴ ነው ትላለች ሀሴትን። እሱም ድጋሚን ማስከፋት አልፈልግም ሰውን መቅረብ ይቅርብኝ ትላለች ማለት ነው ሀሴትን። በመሀል እንደዛ እያለች ያለ እንግዲህ ፍቅረኛዋ ይመጣና አንቺ ጠገብሽ አንቺ ጠጋበኛ ይላታል ማለት ነው። እንደዛ እያላት ምንድ ነው የጠገብኩት? ምንድነው ምንድ ነው ትለዋለች። ከዛ ጽናትን ወደ ሳሎን ስትሄድ ብድ ልብሱን የኪራይ ብድ ልብስ አይክራ አይክራ እኔ ለማናደድ እኮ ቤቱ ማፍረስ ነው የቀረው ትላለች። ከዛ ብድ ልብሱን አጣጥፋ ታነሳለች። የዛሬ ስለነበረን ቆይታ በዚህ ያበቃል። በቀጣይ እስከምንገናኝ ድረስ ቸር ሰንብቱ ሀገራችን ሰላም ያደ